አፍልጫ ስመቱት አይና አለቅ ሳልሆኖብኝ ነው እውነቴን እኮ ነው እግዚአብሔር እኔ በእንደዚህ አይነት በእንደዚህ አይነት ደህና ነ ነው እንዴ ግደ ግድ ሆነብኝ፣ ምን አደርጋለሁ? እንደዚያ አደል የጠበኩት እና ግድ ሆነብኝ። እኔ አሁን እንዴት ላድርግ ነው? ግድ ሆኖብኝ ነው እግዚአብሔር እውነቴን ነው እና ምን